ኪሊንግ፣ ኦቨር 80ን ን ካርሎስ ጃክ ቢኬም። ሰላም ውዲ አበሻ አዲስ ዩቱብ ቻናል ተከታታዮቻችን፣ በዛሬው ለመንገድ በተሰኘው ፕሮግራማችን ስለ አንድ ሰው ታሪክ እንዳስሳለን እንሆ ብዙ መጽሐፍ የተጻፈበት ሚሊታንት ታሪክ ኡሳማ ቢንላዲን በ1990ዎቹም ከመነሳቱ በፊት ኢንተርፖል ወይም አሸባሪዎች ናቸው በሚል በእግር በፈረስ የሚፈልጋቸው ሁለት ግለሰቦች ነበሩ። ከነሱ መካከል አንደኛው አቡዲናል ወይም ደግሞ በትክክለኛ ስሙ ሰብሪ ሂለል አልበና ይባላል። ሁለተኛው ግለሰብ ደግሞ ካርሎስ ይባላል። ይህን ሰው ምዕራባውያን አሸባሪ በማለት ነበር የፈረጁት። የምስራቁ ዓለም ግን ኢምፔሪያሊስቶችን የሚፋለም ዓለም አቀፍ ታጋይ ነበር የሚለው። በተለይም ለፍልስጤም ነጻነት ባደረገው ትግል በስፋት ይዘከራል። ይህ ሰው የቬንዙዌላ ተወላጅ ነው። ትክክለኛ ስሙ ኢሊች ራሚሬዝ ሳንቼዝ ነው። ኢሊች የሚለውን ስም ያወጣለት ወላጅ አባቱ ሲሆን አባት ልጁን በዚህ ስም የጠራው የማርክሳዊ ፍልስፍና አቀንቃኝ ስለነበረ እና በተለይም የሌኒን አድናቂ ስለሆነ ነው። አባቱ ሁለተኛ ልጁን ሌኒን፣ ሶስተኛ ልጁን ደግሞ ቭላድሚር በማለት ይሰይሟል። የሌኒን ሙሉ ስም ቭላድሚር ኢሊች ሌኒን ይባላል። ኢሊች ራሚሬዝ ሳንቼዝ በወጣትነቱ በሞስኮ የሚገኘው የፓሪስ ሉሉምባ ዓለም አቀፍ ዩኒቨርሲቲ ተማሪ ነበር። ይሁን እንጂ ልቡ ትምህርት ላይ አልነበረም። የዘውትር ምኞቱና ሀሳቡ የነበረው እንደ ቼኩቬራ ለተጨቆኑና ለተበደሉ ሕዝቦች መታገል ነው። በመሆኑም በ1970 ትምህርቱን አቋርጦ ለፊልስጤም ነጻነት የሚታገለውንና በዶክተር ደረጃ ሀበሽ የሚመራውን ፒኤልኤፍፒ የተሰኘ ግንባር ተቀላቅሏል። አባል በሆነ ማግስትም የግንባሩ የፕሮፖጋንዳ ኮሚቴ ሰብሳቢ የነበረውን ባሳም ሀቡ ሸሪፍ እስከ ዛሬ ድረስ የሚጠራበትን ካርሎስ የተሰኘ የትግል ስም ሰጥቶታል። ካርሎስ ቀበሮ የሚለው ስም የወጣለት ደግሞ በለንደን ሲኖርበት የነበረው ቤት ሲፈተሽ የፍሬድሪክ ፎርሴዝ ድርሰት የሆነው ዘደይ ኦፍ ዘጃካል የተሰኘ መጽሐፍ በጠረጴዛው ላይ በመገኘቱ ነው። ካርሎስ በ1970ዎቹና በ1980ዎቹ ባካሄዳቸው ኦፕሬሽኖችና ግድያዎች ዓለምን በጣም አነጋግሮ ነበር። ከእነሱ መካከል በብዙዎች ዘንድ የማይረሳ ትውስታ ጥሎ ያለፈው በ1975 በቪየና ከተማ በስብሰባ ላይ የነበሩትን የነዳጅ ላኪ ሀገራት ሚኒስተሮችና ስልሳ የድርጅቱን ሰራተኞች አፍኖ የወሰደበት ድርጊት ነው። ማድሊኒያን ኮፕ የተባለችው ፍቅረኛው ከፍቅር በኋላ ወይም ሚስቱ የሆነችው ከአንድ ባልደረባው ጋር በፈረንሳይ ፖሊስ ስትያዝ ደግሞ ለሁለት ሳምንታት የፈረንሳይ ከተሞች በግድያና በፍንዳታ አሸብሯል። የተያዙት ጓደኞቼ ካልተፈቱ እርምጃ መውሰዴን እቀጥላለሁ በማለት ለፈረንሳይ መንግስት ማስጠንቀቂያ ሰጥቷል። የፈረንሳይ መንግስትም በድርጊቱ በጣም ተጨንቆ የካርሎስን ጥያቄ በመቀበል ሁለቱን ታሳሪዎች ወደ ደቡብ የመን ልኳቸዋል። ካርሎስ በአንድ ሀገር ብቻ አይደለም የተከሰተው። አማጺ ሆኖ በተንቀሳቀሰባቸው አመታት በብዙ ሀገሮች ውስጥ ተዘዋውሯል። ካርሎስ በስውር መንገድ በብዙ ሀገሮች ይደገፍ ነበር። ዋና ደጋፊዎቹ ደግሞ ምስራቅ ጀርመን፣ ደቡብ የመን፣ ሶቪየት ህብረትና ሮማንያ ነበሩ። የሶሻሊስቱ ጎራ ሲፈራርስ ግን የቀድሞ ወዳጆቹ ከሀገራቸው እንዲወጣላቸው ሲያደርጉት ለመጨረሻ ጊዜ በወዳጅነት የተቀበለችው ሱዳንም በሲአይኤ እና በፈ ፈረንሳይ የስለላ ድርጅት ሲደረግባት በነበረው ማስፈራሪያ ተረታ። በኦገስት ወር 1994 ለፈረንሳይ አሳልፋ ሰጥተዋለች። ካርሎስ እስከ ዛሬ ድረስ ከታዩት አማጺያን ሰዎች የሚለየው በሁለት ነገሮች ነው። አንደኛው በርካታ ኦፕሬሽኖችን እያካሄደ ብዙ ሳይደበቅ ከሰው ጋር የሚኖር መሆኑ ነው። ሰውየው በአውሮጳ ከተሞች በኖረበት ጊዜ ሁሉ ሬስቶራንት እየገባ ይበላል፣ ይጠጣል ናይት ክለብ እየሄደ ይዝናናል። እርሱን የሚፈልጉትን የደህንነት ሰዎች ከገጠሙት ቤቱ ድረስ እየወሰደ ያዝናናቸውና አደጋ ጥሎባቸው ይሸሻል። እንደዚያም ሆኖ ከሚዲያ ሰዎች ጋር አይገናኝም። እርሱ በሚፈጽማቸው ጥቃቶች ዙሪያ መግለጫ የሚሰጡት ለዚሁ ስራ የመደባቸው ሰዎች ናቸው። ካርሎስ ከሌሎች ሚሊታንቶች የሚለይበት ሌላኛው ጎኑ አሸባሪ ወንጀለኛ ተብሎ እየተወገዘ እንኳን ይደነቅ የነበረ መሆኑ ነው። ጠላቶቹ ጭምር እየጠሉት ያደንቁት ነበር። በዚህም የተነሳ የእሱ ሕይወትና አድራጎቶቹ የብዙ መጻሕፍትና ፊልሞች መነሻ ለመሆን በቅተዋል። እስከ ዛሬ ድረስ በዓለም ከታዩት ሚሊታንት ሰዎች የእርሱን ያህል የደራሲዎችንና የፊልም ዳይሬክተሮችን ቀልብ ለመሳብ በቃ የለም። እሱ ከሚከሰትባቸው መጽሐፍት መካከል ከፍተኛ አድናቆት ያገኙት ደግሞ አሜሪካዊ ደራሲ ሮበርት ቦርን አይደንቲቲና ቦርን አልቲሜትም በሚል ርዕስ የጻፋቸው ድርሰቶችና ደራሲ ሄርቪንግ ዋላስ የጻፈው ዘአልሜት የተሰኘ ልብ ወለድ ድርሰት ይጠቀሳሉ። እነዚህ ድርሰቶች ወደ ፊልም ተቀይረው ከፍተኛ ገቢ አግኝተዋል። ካርሎስ ዛሬም በህይወት አለ። በአንድ የፈረንሳይ እስር ቤት ውስጥ ሆኖ የእድሜ ልክ እስራት ዘመኑን እየገፋ ነው። ካርሎስ እስር ቤት ውስጥ እያለ የራሱን የህይወት ታሪክ የሚመለከቱ መጻሕፍቶችንም ጽፏል። አበቃሁኝ። ከወደዳችሁት፣ ላይክ፣ ኮሜንት፣ ሼር ማድረጋችሁን እንዳትዘነጉ።